በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በጥቅምት አምስት በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ጳውሎስ ሊቀጳጳሳት ዘቁስጥንጥንያ ወኪራኮስ ሰማይት ዘአርአየ መካነ መስቀል ወያዕቆብ ወልደ እልፌዮስ ዘነግ ምስባክ፣ መዝሙር ዘጠና ዘጠኝ ከቁጥር ሶስት እስከ አራት ንህነሰ ሕዝቡ ወአባ ገአ መርኤቱ ባኡ ውስተ አናቀጺሁ በተጋነዮ ወውስተ አእጻዲሁ በስብሃት እመነዎ። የቅዱስ ዮሐንስ ወንጌል ምዕራፍ አስር ከቁጥር አንድ እስከ ሰባት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 ከእኛ የሰማችሁትን እግዚአብሔር ያዘዘውን ቃል ተቀብላችኋልና የሰውንም ቃል አይደለም፣ ነገር ግን ያመናችሁትን እናንተን በሥራ የሚረዳችሁ በእውነት የእግዚአብሔር ቃል ነው። እናንተም ወንድሞቻችን በኢየሱስ ክርስቶስ አምነው በይሁዳ ያሉትን የእግዚአብሔርን ቤተ ክርስቲያን መሰላችሁ። እነርሱ ከአይሁድ መከራን እንደ ተቀበሉ እናንተም ከወገኖቻችሁ መከራን ተቀብላችኋልና፣ እነርሱም ጌታችን ኢየሱስ ክርስቶስን የገደሉት ናቸው። በመካከላቸው የነበሩ ነቢያትንም እኛንም አሳደዱ። እግዚአብሔርንም ደስ አያሰኙትም፣ ከሰው ሁሉ ጋርም ይጣላሉ። ኃጢአታቸው አዘውትሮ ይፈጸምባቸው ዘንድ ለአሕዛብ የሚድኑበትን እንዳንነግራቸው ይከለክሉናል። እነሆ ለዘለዓለም የሚሆን መቅሰፍታቸውም ደረሰባቸው። ወንድሞቻችን ሆይ እኛስ በዚህ ወራት ከእናንተ የተነሳ እንደ ሙት ልጅ ሆን ከፊት ነው እንጂ ከልብ አይደለም። ፊታችሁንም ልናይ እጅግ ናፍቀናል። እኔ ጳውሎስ አንድ ጊዜና ሁለት ጊዜ ወደ እናንተ ልመጣ ብዙ ወደድሁ፣ ነገር ግን ሰይጣን አሰናክለኝ። አለኝታችንና ደስታችን የትምክህታችን አክሊልስ ማን ነው በሚመጣበት ጊዜ በጌታችን ኢየሱስ ክርስቶስ ፊት እናንተ አይደላችሁምን? ክብራችንና ደስታችን እናንተ ናችሁና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ 4 ከቁጥር 12 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል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 መልካም ሥራ በመሥራት ለታመነ ፈጣሪ ነፍሳቸውን አደራ ይስጡ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 93 ከቁጥር 6 እስከ 7 ወቀተሉ እቤረ ወእጓለ ማውታ ወቀተሉ ፈላሴ ወይቤሉ ይሬኢ እግዚአብሔር። የቅዱስ ማቴዎስ ወንጌል ምዕራፍ 18 ከቁጥር 23 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ስለዚህም መንግሥተ ሰማያት ባሮቹን ሊቆጣጠራቸው የወደደ ንጉሥን ትመስላለች። ሊቆጣጠራቸውም በጀመረ ጊዜ እልፍ መክሊት የሚከፍለውን አንድ ባለ ዕዳ ወደ እርሱ አመጡ። የሚከፍለውም ባጣ ጊዜ ጌታው እርሱና ሚስቱ ልጆቹም፣ ያለውን ሁሉ እንዲሸጡና ዕዳውን እንዲከፍል አዘዘ። ወዲያውም ያ አገልጋይ ወድቆ ሰገደለት። አቤቱ ታገሰኝ፣ ሁሉን እከፍልሃለሁ እያለ ለመነው። ጌታውም ያን አገልጋይ አዘነለትና ፈታው፣ ዕዳውንም ተወለት። ነገር ግን ያ አገልጋይ በወጣ ጊዜ ከአገልጋዮቹ ባልንጀሮቹ መቶ ዲናር የሚከፍለውን አንድ ባለ ዕዳ አገኘና የምትከፍለኝን ስጠኝ ብሎ አንቆ ያዘው። ያም የጌታው አገልጋይ እግሩ ላይ ወድቆ ታገሰኝ ሁሉንም እከፍልሃለሁ እያለ ለመነው። እርሱም እንቢ አለው። ዕዳውንም እስኪከፍለው ድረስ ወስዶ አሰረው። ባልንጀሮቹ አገልጋዮችም ያደረገውን አይተው እጅግ አዘኑ። ሄደውም የሆነውን ሁሉ ለጌታቸው ነገሩት። ከዚህም በኋላ ጌታው ጠራውና እንዲህ አለው፣ አንተ ክፉ አገልጋይ፣ ስለ ለመንኸኝ ዕዳህን ሁሉ ተውሁልህ። አንተስ እኔ እንደ ማርሁህ ባልንጀራህን ልትምረው አይገባህምን? ጌታውም ተቆጥቶ ዕዳውን ሁሉ ጨርሶ እስኪ ከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው። እናንተም የወንድሞቻችሁን በደል ከልባችሁ ይቅር ባትሉ በሰማያት ያለው አባቴ እንዲሁ ያደርግባችኋል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።